ሀይሚዬ እንግዲህ ዛሬ ስቶሪ ያደረገችው የቲክታክ ነው፣ እንደምታነቡት ነው፣ ተስፋውን በፈጣሪ ላይ ያደረገ በገፉት ፊት በገፉት ሰዎች ፊት በኩራት ይቆማል ብላ መልእክት አስተላልፋለች። እንግዲህ ሁሌም እንደምላችሁ ከምንም በላይ ፈጣሪያችሁን ነው ማስቀደም ያለባችሁ። ሁሌም እንደምላችሁም የፈጣሪን ቃል ነው መጠበቅም ያለብን መከተልም ያለብን እና ሀይሚ ብዙ ጊዜ የሆኑ ነገሮች ሲፈጠሩ በእንደዚህ አይነት መልኩ ነው በጽሁፍ ነው ትመልሰውና ኮሜንት ላይ ደግሞ ለካ ወይኔ ሀይሚ ብዙ ፈተናዎችን አሳልፋለች ማለት ነው ያልሽኝ ቴማ ልሽ እና ከዚህ በፊትም ጠይቀሽ ነበረ አስታውሳለሁ አንች ላይ ጠይቅሽኝ ዛሬም ደግሞ ያው መልሱ ነው አንች ላይ መለሽው እና ያኔ በቃ ምንም ጥርጥር እኮ የለውም የሰው ልጅ ፍቅር ላይ ሲገባ ብዙ ፈተናዎች አሉት በጣም ብዙ ከቤተሰብ ጀምሮ እስከ ጎረቤት እስከ ምናምን እስከ ምናምን ብዙ እስከ ብዙ እንዲሁም ደግሞ እስከ ሶሻል ሚዲያ ባለው ሰው ዋናው ምንድን ነው ብርቱና ጠንካራ መሆን ነው። ፍቅራችሁ የሚጠብቅላችሁ ፍቅራችሁ የሚያቆይላችሁ እንጂ ፈተና የሌለበት ፍቅር የማይታገልለት ፍቅር አይረባም ሲጀመር ማለት ነው። እና በቃ ፍቅራቸው እንዲበረታ ነው የሚያደርግላቸው ምን አይነት ፈተናዎች ቢያጋጥሟቸው ማለት ነው። እና በፍቅር ላይ ያላችሁ ሰዎች ተስፋ መቁረጥ የለባቸውም እንዳልኳቸው ከቤተሰቦቻችሁ ጀምሮ ለፍቅር የሚያግዛችሁ ሰው አይኖርም። እውነት አሁን እስኪያምኑ እናንተ የእውነት ባወራላችሁ ለዛ ሰው የሚለውንና ያ ሰው ለእናንተ ባወራለሁ የሚለውን እስኪያውቁ ድረስ ማለት ነው በቃ አይፈልጉም። ማዳመጥም መስማትም ስለ ፍቅር ምናምን አይፈልጉም ማናቸውም ማለት ነው። ሰላም፣ ሰላም፣ ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ርፍርፍ ይበልልን። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ የኔ ውዶች፣ ሀይሚ የስቶሪ ያደረገችውን አይታችኋል። ጠዋት ብዙ ነገር ስላወራሁ ድጋሚ እንደዛ ብዙ ነገር ላወራባችሁ አይደለም የመጣሁት፣ ግን ያህ የሚያመለካከት በጣም ደስ የሚል በቃ ንጹሕ አእምሮ ያላትና በጣም ብልጥ ሴት ነች። በነገራችሁ ላይ ማለት ነው ልባምን ሴት ማላገኛት ይችላል ይባላል እና ልባም ነች። እውነት ለመናገር እንዳልኳችሁ ሁሌም ቢሆን ሰዓቷን ጊዜዋን አታጠፋም ለእያንዳንዱ ሰው መልስ በመስጠት እንዲሁ ነው በኮሜንት ሳይሆን የምትመልሰው፣ በአንድ ላይ ስቶሪ አድርጋ ትመልሳለች ና ብዙ ጊዜ እንደውም ለምንድን ኮንቲኒት ማት መልሽው ተብላም ተጠይቃ ለስንት ሰው መልሳለሁ የሚል መልስ ሰጣለች ና አንዷ እህቴ ትናንት ደግሞ እባክሽ በእናትሽ በፈጠረሽ እንዳታልፊ ቪዲዮ ስሪልኝ ብለሽኛል። ና በዚሁ አጋጣሚ ስለአንቺም ልናገር እህቴ። እንግዲህ ሀይሚ ትምህርቷን አቁማለች ወይ ወይስ እየተማረች ነው ብለሽ ጠይቀሽኛል። አቁማለች እሷ ራሷ እንደተናገረችው ትምህርቴን እየተማርኩኝ አይደለም፣ ግን ብዙ ነገሮችን ጀምሬያለሁ አዲስ አበባ ላይ ብላለች። ለየትኛውም ነገር ስኬቱ ላይ ሲደርሱ ነው መናገር ያለባቸው። እንደምታውቁት ሁሌም ቢሆን ሀይሚና ብሩኬ የሆነ ነገር ሲጀምሩ አይነግሩንም፣ ግን ካደረጉት በኋላ ነው የሚናገሩትና ብቻ ያን ነገር ያደርግላቸው ማለት ነው ፈልገው ከዛ በመቀጠል በጣም ስለምወዳ ስለማከብራት ነው እና ደግሞ እኔም ቪዲዮ ስለማልሰራ ነው ብለሽኛለቴ። ብቻ ባድሮ በመጀመሪያ ምንድን ነው ይሄ የሰው ልጅ እንጀራው የትም ይሁን የትም አናውቅም፣ ምን ይሁን ምን ና የሰው ልጅ እንጀራው በትምህርት ብቻ አይደለም። ምናልባት የራሷ የሆነ አቋራጭ ነገር ወይ ደግሞ አስፈላጊ የሆነ ነገር እያደረገች ሊሆን ስለሚችል ተማሪም ብለን ምን አስገድዳት አንችልም፣ አስገድዳናትም ልትማራ አትችልም። ና ብቻ ግን አሁን እያደረገች ያለችው ነገር ምንም ይሁን ምንም እዛ ላይ እንድትጠናከር ያው እኛ ኃላፊነታችንና አስተዋጽችን ምንድን ነው የእነሱን ቪዲዮ የሚለቁትን ቪዲዮ በደንብ ማየት ነው እንዲሁም ሰብስክራይብ ላይክ በማድረግ ነው ልናግዛቸው የምንችለው፣ ወይም ደግሞ እኛ አስተዋጽኦአችን ማለት ነው። ከዛ ውጭ እንዳልኳችሁ እኛ ምንም አይነት መብት የለንም፣ የማንንም ህይወት የማስቀጠል፣ የማንንም ህይወት የማስቆም ወይም ደግሞ የማንንም ፕሮግራም በዚህ ሂድ፣ በዚህ ና፣ ይህን አታድርግ ናድርግ ማለት መብትም ስለሌለን ምንም ማድረግ አንችልም። ብቻ ግን ለሁሉም ነገር ፈጣሪ ቅደም ላቸው ነው የምለው በፍቅራቸውን በሉ በስራቸውን በሉ በሁሉም ነገር እና ሀይሚዬ በርችልኝ የኔ እናት፣ ሁሌም ቢሆን ከፈጣሪ ጋር ሁሌም ስታለቅሱም ሆነ የሆነ ፕሮግራም ስትዙም ሆነ ምንም ነገር ሲሆን ከፈጣሪችሁ ጋር ቀድማችሁ ትንበሉና ሁሌም እላችኋለሁ። ሲጀመር ለሰው የሆነ እንዴት ነው አልቅሳችሁ ነግራችሁ፣ ነገ አልቀሻ እንደሆናችሁ ነው የሚነግራችሁ። ለጊዜው ሊያግዛችሁ ይችላል ምናምን፣ ግን ነገ ዙራችሁ የምትባሉት ነገር አለና፣ ለፈጣሪያችሁ ግን በደፈናው ነው የሚመለስላችሁ። ስለዚህ ሙስሊሞችን በስግደታችሁ በዱአችሁ በርቱ። ክርስቲያኖቹ በጸሎታችሁ በርቱ ማለት ነው። እና ሀይሚ እየ ትክክል ነች። ሁሉም ነገር ከፈጣሪ ጋር የሆነ ከማንም በላይ ነው። እና ፈጣሪ ከአንቺ ጋር የሆነ እናት ጎበዝ፣ እና በርቱ ሴት ነሽ። ስለምንም ነገር አትጨነቂ። ፏ በይልኝ። እንግዲህ እንዳልሽው ነው። እግዚአብሔር ሲወድና ሲፈቅድ ደግሞ ምርጥ ወንድሞች ሰጦሻል፣ ምርጥ ባል ደግሞ ሰጦሻል። እና እነሱን ያሳጣሽ የምሬ ነው። እግዚአብሔርም ወንድሞቿ እንደምታውቀው በጣም የሚወዳት በጣም ስብስፍ የሚሉ ላት እህታቸው ነች ትናንትም አብርሽ እንዳያችሁት እንደተናገረው ነው። ማለት በቃ አሁን ብዙ ነገሩን ተረድቷታል፣ ገብቶታል፣ ምናምን ማለት ለእሷም ደስታ ስለሆነ ደስ እያላትም ሲያያት ምናምን፣ ኦኬ ብሎ እንግዲህ ተቀብሏል ማለት ነው። ኤፍ ኤም እንደምታውቁት ነው። አብረው እንግዲህ አብርሽም ብሩኬም ኤፍ ኤም እኮ ይገናኛሉ። እውነት ለመናገር ግን እንዳልኳችሁ ማንም ሰው እህቱን ሌላ ሰው ሲያደስ አይልም ና ብቻ ግን ያለፈ ነገር ነው ይሄ ያው እንዳይመስላችሁ በፊት ላይ የደበረ ነገር ነበር። አሁን ግን ችግር የለ ተረድሻችኋለሁ ነው ያለና ለነገራችሁ የምፈልገው ደግሞ የአሁኑ ደብሮ ት ሆና አይደለም በፊት ላይ ሲጀምሩ ነው ና አሁን ላይ በጣም ደስተኛ ነው፣ እኛም ደስተኛ ነን። ስለዚህ ፍቅራችሁን ከፍ ያደርግልን ሀይሚ እየፏ በልኝ ንውድ ሁላችሁ መቶቿም ከገና ሆኑ ለመቶ ኬደግ ማስገባት ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ ያላደረገ ጓደኛ ካላችሁ ሸርሸር በማድረግ ማለት ነው። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይህንን መቼም ቢሆን መርሳት የለባችሁም። እሺ፣ የምሬን ነው። ብቻ እኔ እንጃ፣ አለናንተ ቃል የለኝም። እኛ ቅመሞች ታውቃላችሁ፣ ወታደሮች ነን እና ያልተዘመረልን፣ እኔ ግን የሆነ ቀን እዘምራለሁ። ወይ ደግሞ እስኪ እናንተ ዘምሩ፣ እ መዝሙሩን እዚጋ ብጽፉልኝ፣ እኔ ዚጋ ድምፅም ባይኖረኝ መዘመሩን አያቅተኝም ትላላችሁ። እና ለማንኛውም መልካም ጊዜ ሁላችሁ በላብዱ እስክንገናኝ በይ።